ሰላም ወደ ኑሮ በሸገር ተመልካቾቻችን፣ በዛሬው የገበያ መረጃ ቪዲዮያችን ዶላርን ጨምሮ የተለያዩ ሀገራት ገንዘቦች የምንዛሬ ዋጋን እንዲሁም ወርቅ በዛሬ ዕለት ማለትም ኅዳር 3 2015 ወይም በፈረንጆች ኖቨምበር 12 2025 ያለበትን የዋጋ መረጃ የምናደርሳችሁ ይሆናል። አብራችሁን ቆዩ። በመጀመሪያም የምንዛሬ ዋጋን የምናይ ይሆናል። በዛሬ ዕለት 1 ዶላር በጥቁር ገበያ በ179 ብር ከ00 ሳንቲም እየተሸጠ ሲገኝ ከግል ባንኮች ደግሞ ዶላርን በከፍተኛ ዋጋ እየገዛ የሚገኘው አባይ ባንክ ሲሆን፣ አባይ ባንክ አንድን ዶላር በ150 ብር ከ92 ሳንቲም እየገዛ በ153 ብር ከ94 ሳንቲም እየሸጠ ይገኛል። ንግድ ባንክ በበኩሉ አንድን ዶላር በ150 ብር ከ52 ሳንቲም ሲገዛ በ153 ብር ከ53 ሳንቲም እየሸጠ ይገኛል። ወደ ዩሮ ስናምራ ደግሞ አንድ ዩሮ በዛሬ ሁለት በጥቁር ገበያ በ207 ብር ከ22 ሳንቲም የተሸጠ ሲገኝ ከግል ባንኮች ደግሞ ዩሮን በከፍተኛ ዋጋ እየገዛ የሚገኘው ዘምዘም ባንክ ነው። ዘምዘም ባንክ አንዱን ዩሮ በ176 ብር ከ05 ሳንቲም ይገዛ በ179 ብር ከ57 ሳንቲም እየሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን ዩሮ በ174 ብር ከ23 ሳንቲም ይገዛ በ177 ብር ከ72 ሳንቲም እየሸጠ ይገኛል። በቀጣይ የምናየው ደግሞ የካናዳን ዶላር ሲሆን አንድ የካናዳ ዶላር በጥቁር ገበያ በዛሬው እለት በ127 ብር ከ92 ሳንቲም የተሸጠ ሲገኝ ከግል ባንኮች ደግሞ ዳሽን ባንክ በዛሬው ዕለት ከፍተኛውን የካናዳ ዶላር ምንዛሪ እያደረገ ሲገኝ አንዱን የካናዳ ዶላር በ108 ብር ከ89 ሳንቲም ይገዛ በ111 ብር ከ06 ሳንቲም ይሸጠ ይገኛል። ንግድ ባንክ በበኩሉ አንዱን የካናዳ ዶላር በ105 ብር ከ38 ሳንቲም ይገዛ በ107 ብር ከ49 ሳንቲም ይሸጠ ይገኛል። ወደ ፓውንድ ስናሄድ ደግሞ በዛሬው ዕለት አንድ ፓውንድ በጥቁር ገበያ በ235 ብር ከ18 ሳንቲም ይሸጠ ሲገኝ ከግል ባንኮች ደግሞ ዳሽን ባንክ አንዱን ፓውንድ በከፍተኛ ብር እየገዛ የሚገኘው ባንክ ሲሆን በ203 ብር ከ13 ሳንቲም እየገዛ በ207 ብር ከ19 ሳንቲም እየሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን ፓውንድ በ194 ብር ከ01 ሳንቲም ይገዛ በ197 ብር ከ89 ሳንቲም እየሸጠ ይገኛል። ወደ አረብ ኤምሬትስ ድርሃም ስናመራ ደግሞ በዛሬው ዕለት በጥቁር ገበያ አንድ ድርሃም በ48 ብር ከ72 ሳንቲም የተመነዘረ ሲገኝ ከግል ባንክ ውስጥ ደግሞ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ራሚስ ባንክ ሲሆን አንዱን ድርሃም በ43 ብር ከ78 ሳንቲም ይገዛ በ44 ብር ከ66 ሳንቲም ይሸጠ ይገኛል። ንግድ ባንክ በበኩሉ አንዱን ድርሃም በ40 ብር ከ98 ሳንቲም ይገዛ በ41 ብር ከ80 ሳንቲም ይሸጠ ይገኛል። የሳውዲ ሪያልን ስንመለከት ደግሞ በዛሬው ዕለት አንድ ሪያል በጥቁር ገበያ በ47 ብር ከ71 ሳንቲም የተመነዘረ ሲገኝ ከግል ባንኮች ደግሞ አዋሽ ባንክ ከፍተኛውን የሪያል ምንዛሪ እያደረገ ሲገኝ አንዱን ሪያል በ42 ብር ከ64 ሳንቲም በመግዛት በ43 ብር ከ5 ሳንቲም ይሸጠ ይገኛል። ንግድ ባንክ በበኩሉ አንዱን ሪያል በ40 ብር ከ13 ሳንቲም ይገዛ በ40 ብር ከ93 ሳንቲም ይሸጠ ይገኛል። የኩዌት ዲናርን ስናይ ደግሞ በዛሬው ዕለት አንድ የኩዌት ዲናር በ582 ብር ከ60 ሳንቲም በጥቁር ገበያ እየተመነዘረ ሲገኝ ከግል ባንኮች የኩዌት ዲናርን በከፍተኛ ዋጋ የመነዘረ የሚገኘው ኦሮሚያ ባንክ ነው። ኦሮሚያ ባንክ አንዱን ዲናር በ492 ብር ከ65 ሳንቲም እየገዛ በ502 ብር ከ5 ሳንቲም እየሸጠ ይገኛል። ንግድ ባንክ በበኩሉ አንዱን ዲናር በ481 ብር ከ10 ሳንቲም እየገዛ በ490 ብር ከ72 ሳንቲም እየሸጠ ይገኛል። ወደ አውስትራሊያ ዶላር ስናምራ ደግሞ በዛሬው ዕለት በጥቁር ገበያ አንድ የአውስትራሊያ ዶላር በ116 ብር ከ96 ሳንቲም የተመነዘረ ሲገኝ ከግል ባንኮች ደግሞ አቢሲኒያ ባንክ ከፍተኛውን የምንዛሬ ዋጋ እያደረገ ነው። በዚህም አንድ የአውስትራሊያ ዶላር በአቢሲኒያ ባንክ በ98 ብር ከ09 ብር የተገዛ በ100 ብር ከ06 ሳንቲም የተሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን የአውስትራሊያ ዶላር በ96 ብር 29 ብር የተገዛ በ98 ብር 22 ሳንቲም የተሸጠ ይገኛል። የስዊዝ ፍራንክ ስናይ ደግሞ በዛሬው ዕለት አንድ የስዊዝ ፍራንክ በጥቁር ገበያ በ223 ብር ከ45 ሳንቲም እየተመነዘረ ሲገኝ፣ ዘምዘም ባንክ ከግል ባንኮች ከፍተኛውን የስዊዝ ፍራንክ ምንዛር እያደረገ ሲገኝ ይህም አንድን የስዊዝ ፍራንክ በ187 ብር ከ83 ሳንቲም ይገዛ በ191 ብር ከ58 ሳንቲም ይሸጠ ይገኛል። ንግድ ባንክ በበኩሉ አንዱን የስዊዝ ፍራንክ በ184 ብር ከ48 ሳንቲም ሲገዛ፣ በ188 ብር ከ17 ሳንቲም ደግሞ መሸጫው ነው። በመጨረሻ ደግሞ የቻይና የዋንን ስናይ በዛሬው ዕለት አንድ የቻይና ዩዋን በጥቁር ገበያ በ25 ብር ከ15 ሳንቲም የተመነዘረ ሲገኝ አቢሲኒያ ባንክ ደግሞ ከግል ባንኮች ከፍተኛውን የዩዋን ምንዛሬ እያደረገ የሚገኝ ባንክ ነው። አንዱን ዩዋን በ21 ብር ከ13 ሳንቲም በመግዛት በ21 ብር ከ55 ሳንቲም እየሸጠ ይገኛል። ንግድ ባንክ በበኩሉ አንዱን ዩዋን በ20 ብር ከ75 ሳንቲም ሲገዛ በ21 ብር ከ16 ሳንቲም ደግሞ እየሸጠ ይገኛል። የወርቅን ገበያ ስንመለከት ደግሞ ባለፉት ጥቂት ወራት ከፍተኛ ጭማሪ ሲያሳይ የነበረው ወርቅ ከሰሞኑ የተወሰነ የዋጋ ቅናሽ ማሳየቱን ባደረግነው የገበያ ቅኝት የተረዳን ሲሆን በአዲስ አበባ በሚገኙ የወርቅ መሸጫ ቤቶች ተዘዋውረን እንዳየነው ከሆነ አንዱን ግራም የሀገር ውስጥ 18 ካራት ወርቅ ከባት በፊት በ19000 ብር የተሸጠ ሲሆን ከነባቱ ደግሞ በ21850 ብር እየተሸጠ ይገኛል። የውጪው አንድ ግራም 18 ካራት ወርቅን ስናይ ደግሞ ከባት በፊት በ23000 ብር የተሸጠ ሲገኝ ከባት በኋላ ደግሞ በ26450 ብር የተሸጠ ይገኛል። አንድ ግራም የውጭ 21 ካራት ወርቅ ደግሞ ከባት በፊት በ25000 ብር የተሸጠ ሲገኝ ከነባቱ ደግሞ በ26250 ብር የተሸጠ እንደሚገኝ ለማየት ችለናል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ወርቅ እየገዛ ያለበትን ዋጋ ስናይ ደግሞ አንዱን ግራም 18 ካራት የሀገር ውስጥ ወርቅ በ15275 ብር እየገዛ ሲሆን በዶላር ደግሞ በ99 ዶላር ከ77 ሳንቲም እየገዛ ይገኛል። አንዱን ግራም 21 ካራት የሀገር ውስጥ ወርቅ ደግሞ በ17821 ብር እየገዛ ሲሆን በዶላር ደግሞ በ116 ዶላር ከ40 ሳንቲም ይገዛ ይገኛል። አንዱን ግራም 24 ካራት የሀገር ውስጥ ወርቅ ስናይ ደግሞ የኢትዮጵያ ብሔራዊ ባንክ በ20367 ብር እየገዛ ሲገኝ በዶላር ደግሞ በ133 ዶላር ከ03 ሳንቲም እየገዛ ይገኛል። ይህም ከባለፈው ሳምንት ጋር ሲነጻጸር 18 ካራቱ ወርቅ የ455 ብር ጭማሪ ያሳየ ሲሆን፣ 21 ካራቱ ወርቅ ደግሞ የ531 ብር ጭማሪ አሳይቷል። 24 ካራቱ ወርቅም የ607 ብር ጭማሪ ማሳየቱን የኢትዮጵያ ብሔራዊ ባንክ ይፋዊ ድረገጽ ላይ መመልከት ችለናል። ለመረጃ እንዲጠቅማችሁ ደግሞ ወርቅ በአለም ገበያ እየተሸጠ ያለበትን ዋጋ ስናይ 24 ካራት ወርቅ በ132 ዶላር የተሸጠ ሲገኝ ይህም ከባለፈው ሳምንት የ5 ዶላር ጭማሪ አሳይተዋል። 21 ካራት ወርቅ ደግሞ በ116 ዶላር የተሸጠ ሲገኝ ይህም በተመሳሳይ ከባለፈው ሳምንት የ5 ዶላር ተጨማሪ አሳይተዋል። 18 ካራት ወርቅን ስናይ ደግሞ በ99 ዶላር የተሸጠ ሲገኝ ይሄኛው ደግሞ ከባለፈው ሳምንት በ4 ዶላር ጭማሪ አሳይተዋል። ለዛሬ የነበረን የወርቅና የውጭ ምንዛሬ ዋጋ የገበያ መረጃ ይህን ይመስል ነበረ። ተመሳሳይ መረጃዎች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም